ሰላም ሰላም ሰላም፣ እንዴት ናችሁ? ውድና የተከበራችሁ በመላው ዓለም የምትገኙ ኢትዮጵያውያን እንዲሁም ኤርትራውያን የቻናል ቤተሰቦች እንዴት ናችሁ ደህና ናችሁ ሁሉ ሰላም ሁሉ መልካም እኔ ጋር ሁሉ ሰላም ሁሉ መልካም እናንተ ጋር ሁሉ ሰላም ሁሉ መልካም እንደሚሆን ተስፋ እያደረግኩኝ ቪዲዮን ስትጀምሩ እንደተለመደው ላይክ እና ሼር ሰብስክራይብ በማድረግ ሰብስክራይብ ስታደርጉ የደውል ምልክቷን በመጫን ቤተሰብ ትሆኑ ዘንድ በአክብሮት እየጋበዝኩ የተሰማችሁን ሐሳብ አስቴት በኮሜንት እንድትሰጡኝ እያልኩኝ ውድ ቤተሰቦች ዛሬም እንግዲህ እንደተለመደው ወንድምና እህትን ይዤላችሁ መጥቻለሁ እሱም ሀይሚና አብረሽ ማለት ናቸው አብረሽ እንግዲህ ከደቂቃዎች ከአንድ ሰዓት በፊት ቪዲዮ ለቋል የታችኋል ብዬ አስባለሁ ይህን ሰሞን በጣም ደስ የሚሉና ፏፏፏ ያሉ ቪዲዮዎችን ነው እያየን ያለነው የሚያስቁ ናቸው ይሄ ሳቅ እንዲቀጥል እንመኛለን እንመኛለን እንግዲህ ትናንትና የታችኋል ልብስ አዳዲስ ልብስ ሰብስቦ ነበረ በጭንቅላቱ ነው መለካት ያለበት በእግሩ ነው መለካት ያለበት እያለ እንትን ሲል ነበረ። ነገር ግን ዛሬ ደግሞ ጡጦ ይዞ መጥቷል ማለት ነው። ጡጦ ይዞ መቶ፣ በጣም ብቻ እኔ እንጃ። እኔ ፈታ እያልኩ ነው በዚህ ሰሞን ቪዲዮ፣ እናንተ ፈታ እንዳላችሁ ተስፋ አደርጋለሁ። ግን መጨረሻ ላይ ምን አለ ልጁ? የተረገዘም አይመስለኝ እየተጠራጠርኩኝ ነው። ምንም አይመስላትም አለ። ወደንስ እንትን ማለት ነው የገለበጣት የኦዲየንስን ሀሳብ ነው እና በቃ ማለት የሆነ ምንም አይመስላትም ለማለት ነው። ምንም እንትን አትልም፣ አይ ከብዳትም አይ ጨንቃትም እንደ ማለት ነው። የሆነ በቃ ላይ ስታደርጉ ምናምን ሰዎች የሚስሉት ምንድን ነው ሁሉን እንደ ሸክም ተደርጎ የሚታሰብ በእግዚአብሔር ቃል ኪዳን ስለሆነ በአድ ነገር ወይም ከላይ የምትሸከሙት ነገር ስላልሆነ ብዙ አይከብዳችሁ ብዬ አስባለሁኝ። እና እንደዛ ሆኖ ነው እንጂ አብርሽ እየተረገዘውም ያልተረገዘውም ላልከው እንግዲህ ያው እናንተ ናቸው የምታውቁት፣ እኛ ምን እናቃለን ብለ ነው። ማነው ግን እንደኔ ሩታና ብቻቸውን ሲመጡ ደስ የሚለው ይላል። ሩታዬ ብቻ ብትሳቅ ደስተኛ ትሁን የምትሉ በላይ ካሳዩኝ። ሩታ በዚህ ሳምንት ትወልዳለች። ልጁን አቅፈሽ ለመምጣት ያብቃሽ። አሜን። ረ ሩታ ታረቁ። በአላ ሀው አብርሽ አትሰልች ለምናት የልጅህ እናት ናት። በርታ አይዞህ። ለፍቅር ዝቅ ማለት ውርደት አይደለም የምትሉ ይሄ እኮ ጥሩ ነው እኮ። አሁን እኮ አብርሽ እንደዚህም እየሰደበች እኮ መምጣቱ ካልቀራ ይቀር ያችኛዋን ሩቶ ካጠገቡ ቢያርቅ እኮ ሩታ በአንድ ይሄን ይቅርታ የምታደርግለት ማለት ነው። ግን እሱ ትልቁ ችግሩ ምንድን ነው? ዛሬ ይሄን እንደዚህ እንደዚህ ብሏትና ነገ አሁን ትናንትና ያየሁት ቪዲዮ ዛሬ ጠዋት ነው እንጂ ፌስቡክ ላይ የሚለቀው ጉድ ከዛችኝ ዋጋ ሻወር ቤት ውስጥ ፊቱ ሲታጠብ እሷ መታሰስሞ ምናምን፣ አረ መድሃን ያለም እና እንዴት ነው ይህን እያየች እሷ ከዚህ በላይ የምትናገረው ራሱ ሄሎታ ምንም የሚደንቅ ነገር አይደለም። የምር እንደውም ማግኘቷ ራሱ እሷ ሆና ነው። እኛ የምንፈልገው የናንተን አንድነት ነው። በእግዚአብሔር ሶስተኛ ማላችሁ አታስገባው። እውነት ነው። ረብ በቤት የታረቁ በቃ ይበቃል። በመሻሽቁ ብቻ አብርሽ ተስፋ እንዳትቆርጥ። ነገ ደግሞ በረከታችሁ ተወልዶ ስታዩ ሌላ ደስታ ስሜት ያለው ነው። የምትሰሩበት ይሁንላችሁ ብቻ መብራን ትርዳችሁ። የሴት ጀግና ሩታ የኔ ፋንድሻ በሰላሙ ለጅ እንደዚህ ስትሆኔ አቤት መማራችሁ የኔ ምርጦች ደግሞ በሩታ ቤት። ምጡ ሁለት መቶ እንድትገባ ሁለት መቶ ሀምሳ ኬ እንድትገባ ኑ ለማለት ነው። አሾራሉ አላችሁ እስኪ ታረቁልን የምትሉ አዲስ ፍቅረኛሞች ነው የሚመስሉት ሰሞኑ የተመቻጭ አው ያ ያ ሀቢብቲ ላይክ ላድርግሽን የራሱ ብታይ እንደዛ ነው የሚመስለኝ። አዲስ ፍቅረኛሞች ነው እኮ የንዱ ስታምሮ። እስኪ ሁሌም እንደዚህ ኖር መሰናመለች ልችን ለመሳም ለማቀፍ ያብቃሽ። አሜን። አብርሽ ፈጣ ብርታ ፈጣሪ ጣልቃ ይግባ። አሜን። እናንተ ሁለት ልጆች ሰሞኑን በሳቅ ገደራችን። ማይጋድ የድሮ ትዝታ። አዎ የምር እንደዚህ እኮ እንደውም እንደውም በፊት እኮ የፍቅር ጊዜያቸውን በዚህ ልክ እንደውም አላሳልፍም። እንደውም ይሄን ስሞን ለየት ያለ ነው። አብርሽ ከስሞን ጀስት ፈታ ነው። ኔ ውዶች ሩታዬ ጠንካራ ናት ነች። አሁን ገና ደሳ እያለኝ ማየት ጀመርኩ የምር ሄርሜላ ከመጣች በኋላ ተመስገን ከወጣች በኋላ ምን ትወጣል? ማሪ በቲክቶክ እኮ እየተገላፈጠ ነው። እሱ ጋር አንድ የሻወር ቤት ፊቷን ፊቱ ከነሆት ስሟዋለች፣ ተጠርግለታለች። የሱ አስበዛ እንዲሁ የቤቱ አይን አውጣማት። እኛ የምንፈልገው እንደዚህ ነው። በመካከላችሁ አታስገቡ ሌላ ሰው። እናንተም ተመታታችሁም ተቦጫጭቃችሁም እንደፈለጋችሁ ሩታያል ሜ አበጋዝ ሩታይ እኮ ብዙ መቆም የለባትም ለእርጉዜ የሚሆን ቦታ ጥተ ነው

እንደዚህ እንደዚህ ያሉ በጣም ብዙ ኮሜንቶች ተጽፈዋል። ውድ ቤተሰቦች ሙሉ ማንበብ አልችልም፣ ምክንያቱም ወደ ሀይሚ ቅመማ መሸጋገር ስላለብን፣ ሀይሚ የተናገረችውን ነገር እንደዚሁ በአጭሩ ወደ እናንተ ለማስተላለፍ እወዳለው፣ ሞክራለሁ ማለት ነው። ሀይሚ እንግዲህ ዛሬ በምፍታ ቤት ቪዲዮ ተለቋል፣ አይታችሁታል ብዬ አስባለሁኝ። በምፍታ ቤት የተለቀቀው ቪዲዮ ላይ እንግዲህ ሀይሚ እንደቆረጠች እና ነገሮች እዚህ ጋር ሊበቁ ይገባሉ። እኔ ደስታ ሰዓት በየጊዜው እንደዚህ አይነት ነገሮች መከሰት የለባቸውም። እኔ ከዚህ በፊት ልደቴም እንደዛ ተፈጠረ ከብርጌ ሰላም ባልሆንበት ሰዓት ሆነ። ስለዚህ ይሄ ነገር ይበቃል፣ ማንንም ማስጨነቅም የለብንም ብላ የራሷን ውሳኔ ለምፍታህ ነግረዋለች። ግን ምፍታህ ታውቃላችሁ፣ ለምለምም ከዚህ በፊት ካስታወሳችሁ አስታራቂ ብለዋለችና አስታራቂ ነው እሱ ማለት አስታራቂ ነውና ያስታርቃችኋል። ለመኑኝ የጨረቃ ፋሚሊዎች መቼም ተስፋ እንዳትቆርጡ። እናንተ አንድ ሆናችሁ ልጆቹን በደንብ በሰላም ልክ በቃ አሁን ላይ ደስ የምትሉ ሆናችሁ፣ በባለፈው ተጣልታችሁ ነበር፣ አሁን ላይ ግን ስራ መሆኑን ነቅታችሁ ከጎናቸው በኮሜንት በሀሳብ ብትፋለጡም እንኳን ከጎናቸው ሆናችሁ ስላላችሁ ስላያየኋችሁ ስለሆነ በዚሁ ቀጥሉ። ምክንያቱም ልጆቹ የሚለያዩ ልጆች እንዳልሆነ እናንተ ምን በደንብ እናቃለን። ባክን ወንድሜ ቃል በገባኸው መሰረት ነገሩ ሳይከር ለብሩኬ እናት አሳውቅልን። እነሱ ስቀው ሲመጡ እንጂ እንደዚህ አያምርባቸው። እባክህ ወንድሜ ተረዷት። የምር በውስጥ አቁስል ባይኖር ኖሮ የእነሱን ግንኙነት እንደሷ የሚፈልግ የሚጓጓል ነበረ። ምንም ይሁን ከእሷ ጎን ነኝ። ሀይሚዬን ከልቡ ወደ ሀይሚዬ ይህኔ ሁሉ ነገር ቅመሟዬ የሀይሚዬን ቆንጆ ሚፍታ አስታርቅልን። በውስጥ መፍታ ሃይሚና ብሯ ተረጋጉ። የሚቆጫችሁ ነገር አትወስኑ። ጠላት ብዙ ጠላቶች አሏችሁ። በእውነትው ሀይሚ ብሩ ህ ጓደኛሽ አድርጊው እንጂ ባላይሆንሽ እረባክሽ። ስለዚህ ቆመሽ አስቤን ይልዩ ምክንያቱም ህይወት ሹሉ ጭቅጭቅ ይሆናል። ዛሬ ላይ ካልወሰንሽ አንዳንድ ሰዎች በእናንተ ህይወትን ይርምራላችሁ የሚለውስ ነገር ኧረ ሀይሚ ሀይሚ፣ ምን ብታረጓት ነው አንድ ቀን እንኳን ብታሳርፏት። ሀይሚ የፈጣሪ ጠብቅሽ፣ የእኔ ቆንጆ አሳዘነችኝ። በሁለት መሀል የገባሽው ልጅ አለ የእድሜ ልክ ስቃይ ይስጥ ጉሊ አሜን። አፈር ብላ ለራዜ መዳንቦች ና አቃጥሎኛል። ደግሞ በእናንተ ልቃጠል ሀይሚን ብሩኬንም የምወዱበት ባሌን እጠረጥራለሁ። አፈር ብሉልኝ እና ተቃጥሉ አና እባካችሁሰላም አውርዱልን። ቅመሞች ነብሩ ታረቁልን። የኔ እናት ጎበዝ በርችልኝ። እንደዚህ በጣም ብዙ ብዙ ኮሜንቶች ተጽፈዋል። በእርግጥ ብዙ የሚፋለስ ኮሜንት የለም፣ እንደዚህ አንዳንድ ውር ውር ካልሆነ በስተቀር የእነሱን መታረቅና ሰላም የሚፈልጉ ናቸው። እኛምን ጊዜም ሰላማችሁን ነው ነምፈልገው፣ ሰላም እንድትመለሱ። የወደድኩኝ ላይክ ሰብስክራይብ አርጉ ያልኩ ቪዲዮን አበቃለሁ። ወዳችኋለሁ። በሌላ ቪዲዮ እስከምንገናኝ መልካም ጊዜ ጫውቻው።